የተንቢቲውብ አጋዣዋ ናት። እንግዲህ እንዴት ደስ እንደምትል ተመልከቷት፣ ሥራዋን ማለት ነው። ማንየር መሆኑን አላወቀም። ጭቅላትሽ እኮ እጄ ላይ የቀረ መሰለኝ። እንዴት እንደሚሆነ የተንቢቲው የምትጠይው ነገር ቤትሽ መጣ እንደዚያን ነገር እኮ አትወድምሰ ቪዲዮን እስከ መጨረሻ ነው ያየሁት፣ እና በጣም ነው የሳኩት። ስራዋ ማለት ነው። ልጅ ነው በተለይ እንዴት እንደደነገጠ ቲዩብን እንግዲህ አጥበን እና ሰጣታለን። ዛሬ በትልቁ ነው የመጣሁት፣ እና ቪዲዮን ላይክ ሼር ሰብስክራይብ ማድረጋችሁ ናት እርሱ። ጥሩ ጥሩ ኮሜንት አስተማሪ የሆነውን ጻፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ፣ ማከብራችሁ፣ ስለምታበረታቱ እንጀዛከላህ ኸይር። ወላሂ፣ ምን ጊዜም ለእናንተ ቃል የለኝም። ኸይር ልባችሁ ሁሉ ከእናንተ ጋር ይሁን፣ አላህ ይጨምርላችሁ። በመጥፎ ነገር ልባችሁን አይመረዘው። ኮሜንታችሁ፣ ወላሂ በጣም ነው ደስ የሚለው፣ በጣም የምማርበት ንጃም፣ ቃል የለኝም ለእናንተ፣ ወዳችኋለሁ። ቪዲዮን እስከ መጨረሻ አዳምጡኝ በሰብር የተሰማችሁትን ደግሞ ጻፍ ጻፍ አድርጉ። ዛሬ እንግዲህ በየተንቢት ዩብ እንኳን ቪዲዮ ሰርቻ አላውቅም። ዛሬ ሄድባታለሁ ብዬ መጥቻለሁ። እንግዲህ ሰፍ ብላችሁ የጠበቃችሁት ስድብ ነቀፋ ነው። አቃለው እኔ ተንቢት ዩብን ከምት ከምትሏት በላይ እወዳታለው። በስራዎቿ ከጎኗ ነኝ። ተንቢት ዩብ አላህ ይጨምርልሽ። አንቺ እውነት የአረብ ሀገር ሴት ባትሆኝ ቀን ብዱሽ ነበረ። ግን ደስ የሚለው ነገር ደግሞ የእኛ የመዳም ቅመሞች ነን እንላለን። እንግዲህ እና እሷ ቤት ያለች አጋዧ በፊት ስትመጣ ዛሬ ያለችበት ቦታ ዩቱቧ ባለፈው ብር ጀምሮላታል። ሰዓቷ ሞልቶ ሞኒታይዝ አድርጌላታለው። ብር ይቆጥርላታል። ይሄኛውም ደግሞ ወንዱም ልጅ እሷ ጋር ሲሰራ ነበር። ዩቱብ ከፍታ ስልክ ገዝታ ሰጠችው ራሱን ችሎ። ምን አይነት እንደዚህ፣ ምን አይነት ነው የሚያስደስታችሁ? ወላሂ ነው ምላችሁ። ምን አይነት ቅልብ ነው ያላት? ያለ ድሜዋ አሳቢ፣ ያለ ድሜዋ የምታስብ ጎበዝ፣ ታታሪ። እኔ ሌላ ምንም አለልሽም። ተንቢ ድንገት ይሄ ቪዲዮ ከደረሰሽ፣ እውነት አላህ እሱ የሚሳነው ነገር የለም። አላህ ፍሬ ይስጥሽ ና እንደ ታቀፈሽ ልጄ ብለሽ ሶሻል ሚዲያ ላይ ደስተኛ እየበለጠ ባለሽ ነገር ላይ ደግሞ አላህ አስደስቶሽ ልጅ ወለሽ በትዳርሽ ደስተኛ ሆነሽ እንድናይሽ ምኞታችን ነው። እኔ በእውነት ልጅ ለሌለ ሁሉ አላህ ልጅ ይስጠው፣ የሚመኙትን ነገር ሁሉ አላ ካሰቡት በላይ ያሳካላቸው። ወላ ያንከፍልበትም ቅንነት ለራስ ነው መልሶ የሚከፍለው ና ወላሂ ተንቢቲው ከአላህ በታች ቡታጀራ ላይ የስንቱን የጨለመውን ህይወት ነው ያበራችሁ። አንድ ሁለት ሶስት ብላችሁ ቆጥራችሁ ማትጨርሱት ወጣቶች ናቸው። ዛሬ ህይወታቸው ተቀይሮ ዛሬ የተሻለ ቦታ ቤተሰቦቻቸውን ቀይረው ራሳቸውን ቀይረው ዛሬ ያሉበት፣ ብዙዎቻቸው አልነግራቸውም። ብዙ ልጆች የብዙ ልጆች ህይወት ቀይራለች ከአላህ በታች የብዙን ሰው ህይወት እንደ ስበብ ሆና የተሻለ ቦታ አደርሳለች አድርሳቸው አለች። እቅርታ እና ተንቢቲው እኔ ለአንቺ ቃል የለኝም። አላህ ካሰብሽ በላይ ያሳካልሽ። አላህ ደግሞ ፍሬ ይስጥሽ ወልደሽ የምትስሚ አላህ ያደርግሽ። አንቺን በልጅሽ የምታርፊ በልጅሽ የምትደሰች በትዳርሽ፣ በህይወትሽ ከዚህም በላይ ደግሞ ጎብዘሽ በርትተሽ የምትሰሪ አላህ ያደርግሽ፣ የተሻለውን ነገር ይስጠሽ። እንደ እኔ ብቻ በልቼ ልሞት አትይም። አንቺም ለሌሎች እኔ የማገኘውን ሶሻል ሚዲያ ላይ ገንዘብ እናንተ የማገኘ ሶሻል ሚዲያ እንደዚህ ይከፈላል እንደዚህ ይገኝበታል ብለሽ አንዳንዶች ብዙ ሰዎች ሶሻል ሚዲያ ተጠቃሚ ሆነው ወላ ኑና እንኳን እንደዚህ አብረን ሰርተን የሚለወጥ አይሉ ኑ አና ኑሩኝ እኔን አና ኑሩኝ የሚሉ ብቻ ናቸው አብዛኞች ማለት ነው። እና እሷ ኮስተር ብላ ምንም ነገር እንዲያድርግ ያለው ሳትል፣ እንዲሰርች ያለው ሳትል እያመጣች ልጆችን አበረታቷቸው ከገባች ጀምሬ እኔ ከሳዑዲ ከገባች ጀምሬ እያየዋት ነው። እና ብዙ ልጆችን ብዙ ልጆችን ከአላህ በታች የተሻለ ቦታ አድርሳቸው ስበብ ሁናላቸዋለች። እውነት እኔ ቃል የለኝም። ለአንቺ አላህ ይጠብቅሽ። እኔ እንጃ። እናንተም እንግዲህ ያው ይህንን ሊፈርድ ከተመቻችሁ ዱዓም አድርጉላት። እንደዚህ አይነት ቅልብ ራሴ በልቼ ልሞት የሚሉትን ሳይሆን እንደዚህ አይነት ለሌሎቹም ራሱ ለሌሎችም ቤት ራሱ የሚያበራ ሰው አላህ ይጨምርላት። ከሚከፈለው በላይ አላህ ይስጠው። እኛ ከኪሳችን ምንም ነገር አይቀንስም። አላህ ነው የሚሰጠውና አሁን እሷ ቤት ያለችዋ ልጅ ቤተሰቦቿ ብዙ ሀጃ ይኖርባቸዋል። ይሄ ደግሞ ስታቃላችሁ እንኳን ኢትዮጵያ ላይ ሰርታችሁ፣ አረብ ሀገር ሆናችሁ ሰርታችሁ እንኳን ምንም ነገር አይሞላልንም። እና አላህ እንግዲህ እንዲጨምርላት ዶ አድርጉላት። እወዳቸዋለሁ።